መንግስት የሰራቸውን ሶፍትዌሮች አይቻለው። እንደ ሀገር ስናየው በጣም ቆንጆ፣ ሌሎች ሀገሮች ላይ የምታየው ምን ነው እኛ ሀገር ላይ በኖረ ብለሽ የምታስቢውን ነገር እዚህ ጋር ስታይ ደስ ይላል። ይሄ ትልቅ እድገት ነው። መንግስትም ይሄን አጠናክሮ ቢቀጥል አሪፍ ነው። የግል ድርጅቶችም የተለያዩ አፕሊኬሽኖች፣ ዌብሳይቶች፣ የቴክኖሎጂ እቃዎች አይቻለው። እነዛም ነገሮች አብዛኞቹ አዲስ ናቸው፣ እንደ ሀገር ለዚህ ሀገር ማለት ነው። ስለዚህ ለራሴም የፈለኳቸው እቃዎች አሉ አፕሊኬሽኖችም አሉ። አዳዲስ ነገሮች ተምሬበታለሁ። በጣም ብዙ ቴክኖሎጂዎች አይቻለሁ፣ የሀገር ውስጥም ከውጭ የመጡ እና ላይክ ሁሉም አሪፍ ነገር ነው የሚያሳዩት። ሀገራችን በቴክኖሎጂው የተሻለ ነገር እያመጣች እንደሆነ እያሳየች እንደሆነ፣ ስለ ትብብሯ ያሳያል። በጣም አሪፍ ነገር ነው። ለወደፊቱ ላለው ትውልድ፣ አሁንም ለሚሰራበት ነገሮች አሪፍ ነው። በጣም ብዙ ነገሮች እየተሻሻሉ ነው። ለምሳሌ በሳይበር ሴኩሪቲውም በኮዲንጎ ዓለም የተለያዩ ነገሮች ስላሉ ይህ ነገር ማየቴ ደግሞ አርቄ እንዳስብ ቲንኮ ረድቶኛል ብዬ አስባለሁ። ከዛሬ 10 ዓመት በፊት ካለው ጋር የግል ካምፓኒዎችን እና መንግስትም እንደ መንግስት እያበለጸግ ያለውን ሶፍትዌሮች፣ ፕሮግራሞች ምናምን ስታይ እኔ እንደውም ወደ በደንብ መካከለኛ ወደሚባል ሀገር እየመጣን አይነት ፊሊንግ ተሰምቶኛል። በሚቀጥሉት አስር ዓመታት በቴክኖሎጂ ከፍተኛ ወደሚባሉ ከፍ ወደ ያሉ ሀገሮች ግሩፕ የምንገባ ይመስለኛል። ቴክኖሎጂ ቀድመውን ከሄዱና ከተሻሉ ሀገራት ጥሩ አፈጻጸም ካላቸው ሀገራት የልምድ ልውውጦችን በተለያዩ ጊዜዎች ማድረግ የተሻለ ነው ብዬ አስባለሁ። ከዛም በተረፈ ደግሞ ነገሮች መሰራት ያለባቸው ከታች ነው። ስለዚህ ከልጆች ጀምሮ፣ ከሕፃናት፣ ከትምህርት ቤት ከዛ ጀምሮ ቴክኖሎጂን ከልጆቹ ጋር እያስተዋወቅን ከዛ ጀምሮ መስናት ከቻለን ለወደፊቱ ከጥቂት ዓመታት በኋላ የተሻለ ለውጥ እናመጣለን ብዬ አስባለሁ። ጥሩ እያንሰራራሽ ነው ብዬ አስባለሁ። ምክንያቱም በሳይበር ሴኪሪቲ ዘርፍ አሁን አለም እያደገች ያለችበትን መንገድ ስናየው ኤአይ፣ ኮዲንግ እና ሳይበር ሴኪሪቲ ነው። እንደ አምድ ቆሙ ዓለምን እያሳደጓት ያለ ሰው። ኢትዮጵያ ደግሞ እዚህ ፍሬምወርክ ውስጥ ስትገባ የምታገኛቸው በጣም ብዙ ጥቅሞች አሉ። ከሴኩሪቲ ዘርፍ ነገሮችን የማየት ዳታ ኢንክሪፕት ምናም ፕራይቬሲን የመሳሰሉ ነገሮችን እንድናይና ያደረገናል። ለምሳሌ ስት አፍሪካ ላይ በአለም አቀፍ ደረጃ እንደዚ የሚዘጋጁ ነገሮች በተወሰነም ፐርሰንት ሂደት ቢሆን የአንድን ሀገር የእድገት ደረጃ ያሳያል ብዬ አምናለሁ። ለምሳሌ ከጎረቤት ሀገራት ጋር ብታስተያዩ ኬንያ ብትሄጂ ኬንያ ላይ ብዙ የቴክኖሎጂ ካምፓኒዎች አሉ፣ ብዙ አይነት ፕሮዳክት ታያለሽ። እንደዚህ አይነት ነገሮች ሲዘጋጁ ማለት ነው። እኛ ሀገር ላይ ደግሞ እንደዚህ አይነት ነገር ሲኖር ውጭ ወጥቶ ከኢትዮጵያ ውጭ ትራቭል አድርጎ ኢንተርናሽናል እንደዚህ አይነት የቴክኖሎጂ ሾዎችን ማየት ለማይችል ሰው ትልቅዬ ነገር የሚፈጥር ነው እና ይበርታ ይቀጥል የሚባል በጣም ደስ የሚል ነገር ነው፣ እንደ ሀገር ማለት ነው። አሁን እዚህ ላይ ብቻ በአሁን እንደሆነን አንቀርብ። የተለያዩ ሀገራትን ልምዶች ሰው በተለያየ መልኩ ሪፍረንስ ያደርጋል ወይም ያያል አይደለም። ስለዚህ እነሱም የእነሱን አይተው ለሀገራችን በሚመጥን መልኩ እንዴት አድርገን መስራት አለብን የሚለውን ማሰብ ይጠበቅባቸዋል። መታችሁ ጎብኙ። በተሻለ መጠን ደግሞ አርቆ ማሰብን እንትን በኤአይ እና በሳይበር ሴኪሪቲ ዘርፍ እንዲያዩ ትመክራል እንደ ነው